ቅመምዬ በጣም ለብዙ ሴቶች ተምሳሌት የምትሆን በጣም ጠንካራ የስራ ሴት የትንሽ ትልቅ ልባም ሴት የሰው ወሬ የማይገድባት፣ የሰው አልዋልታ ግድ የማይሰጣት፣ ሰዎች ዝቅ ቢያደርጓት እሷ ግን ከፍ ማለት እንደምትችል የምታሳይ በጣም ጀግናና ጠንካራ ሴት ናት። ሀይምዬን ጀግና ሴት ናት ስንል ደግሞ አንዳንድ ሰዎች ትናደዳላችሁ ያው እሷ መሆን ስለማትችሉ ነው እንደዚህ አይነት ባህሪ ያላቸው በራስ መተማመን ያላቸው ሴቶች በሙሉ ጀግና ሴቶች ናቸው በነገራችን ላይ እና ቅመምዬ እንግዲህ ዛሬ ከፍፂ ጋ መታለች ትናንትና በተፈጠረው ነገር ከብሩኬ ጋራ ከፍቶት ይሆናል ይቅርታ መጠየቅ አለብኝ ብላ እንግዲህ እሱንም ይቅርታ ጠይቃ፣ ስላሉትም ነገሮች ደግሞ ተረጋግታ እንደዚህ ቆንጆዬ ሆና ንግግሯ ራሱ በቃ በተመስጦ ነው እኮ የምታዳምጧት። እውነቴን ነው ምላችሁ። አነጋገሯን አዳምጣችሁት ከሆነ ስለ ብሩኬ ያላት ነገር ተናግራለች እና አሁንም ቢሆን ብሩኬን ትጠብቀዋለች እሱም ደግሞ ያደረገው ነገር ካለ እውነቱን እስኪ ነግራት ድረስ። ይህን ነገር ያለ ምክንያት እዚህ ሚዲያ ላይ አላመጣችሁም። እሷ ጋም እውነት ይኖራል፣ ብሩኬም ጋር ደግሞ እውነት ይኖራል። ይህ ነገር ደግሞ እውነቷውን እስከምናውቅ ድረስ ደግሞ እስከ መጨረሻ ድረስ ከጎናቸው ሆነና ያለውን ነገር ማወቅ አለብን። አንዳንድ ጊዜ የሆነ ነገር ሲፈጠርባችሁ ተረጋግታችሁ አንድ ቀን ሁለት ቀን ስሜታዊ ልትሆኑ ትችላላችሁ በነገሮች ወይም ለአንድ ቀን። ከዛ በኋላ ግን ተረጋግቶ መነጋገርና መደማመጥን የመሰለ መከባበርን የመሰለ ነገር የለም በሪል ሕይወታችሁ ማለት ነው። እንደዚህ ሁለታችሁም ግንፍል ሳትሉ እልክ ውስጥ ሳትገቡ አንዳችሁ ቀዝቀዝ ብላችሁ ነገሮችን ለማስተካከል መልመድ አለባችሁ። ምናልባት ይሄ ስራ ሊሆን ይችላል። ስራም ቢሆን ደግሞ እንደዚህ መከባበር የሚባለው ይሄ ደግሞ መረዳት የሚባለው ነገር መደማመጥ የሚባለው ነገር ብትጨምሩበት ደግሞ የበለጠ ሰዎችን እንዲያስተምር ያደርጋል። አሁን ላይ እየተካሄደ ያለው በጣም ለብዙ ሰው አስተማሪ ቪዲዮ ነው። በነገራችን ላይ ላስተዋላችሁት በትዳራችሁ ውስጥ ተደብቃችሁ ኑራችሁ የሆነ ሰዓት ላይ ወይ በሰዎች ልትሰሙ ትችላላችሁ፣ ወይም ልታዩ ትችላላችሁ። አይታወቅም እና እንደዚህ አይነት ህይወት ደግሞ በጣም ብዙ ሰዎች ጋር ከዚህ በፊት አይተናል። አንድ ሰውን ላለማጣስ ሲባል የወደድነውን ሰው ላለማጣት ስንል የምንደብቃቸው ነገሮች አሉ እና እነዚህ ነገሮች ከመሆናቸው በፊት በግልጽ መነጋገርን የመሰለ ነገር የለም እና። ሀይምዬ ደግሞ ያው ስለ ብሩኬ ስትናገር ብሩኬ ነገሮችን በአንድ ሳይድ ነው የሚያያቸው። ሁሉም ሰው እንደሱ ይመስለዋል። ሁሉንም ነገር በመልካም ነው የሚያስባቸው። መልካም ማሰቡ ጥሩ ነው፣ ደስ የሚል ነገር ነው፣ የሚደገፍም ነገር ነው። ግን ደግሞ ሰዎች እንደናንተ ሊያስቡ አይችሉም። በፍጹም ማለት ነው። ሁሉም ሰው እንደናንተ ሊያስብ አይችልም። እንደውም ሰዎች የእናንተን ደካማ ጎን ካዩና ካወቁ እናንተን ለማጥቃት ረጅም መንገድ ሊሄዱ ይችላሉ። እና ቅመምዬም ደግሞ ያየሁት ነገር በጣም ከባድ ነገር ነው። እኔ እና እሱን ለመለያየት በጣም ብዙ ሰው ይጥራል። ግን ደግሞ እስከዚህ ድረስ ግን የሚያስኪር ነገር እንዴት ሊሆን ይችላል? ላለችው ነገር እናንተን ለመለያየት ብዙ ነገር ሊደረግ ይችላል። ከዚህ በፊትም ነግራችሁን ነበረ። ታስታውሱ ከሆነ ጨሪቃዎችን ለመለያየት ሰው እንደተቀጠረ፣ እነሱን ለመለያየት ሰው እንደተቀጠረ ሁሉ ነግረውን ነበርና ምክንያቱም ይሄን ሁሉ የሚያደርጉት ደግሞ አፍቃሪንን የምትሉ ሴቶች ናችሁ። እና ዛሬም ስለ እናንተም ደግሞ አንዳንድ ነገር ብላ ነበረ። ለምትሳደቡ ሰዎች፣ ለምትፈርዱ ሰዎች፣ አንዱን ነገር ሳታውቁ ለምትናገሩ ሰዎችን አንዳንድ ነገሮች ብላ ነበረ እና ስለ ሰው ህይወት ማንም ሰው አይመለከተውም። እናንተ የምታውቁት የሀያ ደቂቃ ቪዲዮ እና የሰላሳ ደቂቃ ቪዲዮ ነው። ከዛ ውጭ የምታውቁት ጉዳይ የለም። ህይወታቸውን እነሱ ናቸው የሚያውቁት። ምን እያሰቡ ምን እያወሩ ምን እየተነጋገሩ እንደው እነሱ ናቸው የሚያውቁት። እኛ ምንም የምናውቀው ነገር የለም። ግን ባየኑ ነገር ግን ደግሞ በመልካም ነገር ደግሞ መምከርና መልካም አስተያየት መስጠት ደግሞ ይሄ ሰውኛ ባህሪ ነው። ግን መሳደብ፣ አንዱን ደግፋችሁ አንዱን ዝቅ ማድረግ ደግሞ አግባብ አይደለም። እንዳያችሁት ከዚህ በፊት ፍጹሜ ሀይሚን ሊያስገድላት ነው ምናምን በጣም ብዙ ነገር ሲወራ ነበር አይደለም ከዚህ በፊት ግን እንደዚህ ይሄ ሁሉ እነሱን ለማጣላት ነበረ ግን ሀይሚዬ በተለያየ ፕራንክ አሳይታችኋለች ከጣገቧ ያለ ሰው እንደሚደርስላት ወንድሟ እንደሆነ ከጎኗ እንደሆነ አሁንም እንኳ በከፋ ሰዓት ከጎኗ ነው እንግዲህ እንደምታዩት ማለት ነው፣ ጓደኛ ማለት በክፉም በደግም አብሯችሁ ያለ ሰው ማለት ነው እንጂ የደስታችሁ ጊዜ አንድ ቀን አጨብጭቦ የሚሄድ ወይም እናንተ ስትከፉ ትቷችሁ የሚሄድ ሰው ማለት አይደለም። መልካም ጓደኛ መልካም ወዳጅ ሲሰጣችሁ በደስታችሁም ቀን በከፋችሁም ጊዜ አብሯችሁ የሚሆን አይዟችሁ ብሎ አንድ አንድ የሚያረጋችሁ። ፍጹሜ ደግሞ የእነሱ መከታ ነው። በጣም መልካም ወንድማቸው ነው። እነሱ አንድ እንዲሆኑ አብረው እንዲሆኑ አብረው እንዲቀጥሉ ከሚወዱና እንትን ከሚሉ ሰዎች አንዱና ዋነኛው ሰው ነው። ምክንያቱም ከዚህ በፊትም ተጣልተው እሱ ነበር ያስታረቃቸው እና በሰው ላይ ክፉ አታስቡ በማንም ሰው ምክንያት ደግሞ ሰውንም አትሳደቡ። እናንተም እርስ በርሳችሁም አትሰዳደቡ፣ አትከፋፈሉ። እናንተ ማናችሁ ምንድናችሁ? ለምን ትከፋፈላላችሁ? ለምን ትሰዳደባላችሁ? ተከባበሩ። በቃ የምትወዱትን ሰው እንደዛ ነው አደለ? ስለዚህ እንደዚህ አድርጉ ብላለች። ና ቅመምዬ። ብቻ ደስ የሚል ነገር አለ እንግዲህ። ፈጣሪ እንግዲህ መጨረሻቸውን ያሳምርልን። ሀይሚዬና ብሩኬ ደግሞ እግዚአብሔር ከክፉ ሁሉ ይጠብቃችሁ መጨረሻችሁን ያሳምርላችሁ ነገሮችን ሁሉ እግዚአብሔር አምላክ በመካከላችሁ ገብቶ ያቅልላችሁ ነው ማለት የምፈልገው ያው እንግዲህ ምናልባትም ያው የስራው ባህሪ ነው ብዬ ነው የማስበው እና እና እህቶቼ እናንተ ሳትከፋፈሉ ተከባብራችሁ ነገሮችን እስከ መጨረሻ ድረስ ለመከታተል ሞክሩ ነው የምለው ተሳዳቢዎችም የምትዘቀዝቁ እናቶችን የምትዘቀዝቁ እነሱን የምትዘቀዝቁ የምትሳደቡ፣ እሰይ እንደዚህ ደግ አደረገ ደግ አደረገች እያላችሁ ነገሮችን አታጋግሉ። ጥሩም አይደለም እግዚአብሔርም አይወድም ለነፍስም ለስጋም ደስ የማያሰኝ ነገር ስለሆነ ማለት ነው። እና ውድ ቤተሰቦቼ በጣም አድርጌ አመሰግናለሁ። እንግዲህ ብዙ ነገር አወራሁ መሰለኝ፣ በጣም ይቅርታ። ሀሳብ አስተያየታችሁን እንግዲህ ኮሜንት ላይ አስቀምጡልኝ። ለምሰጡኝ አስተያየት ደግሞ እጅግ አድርጌ አመሰግናችኋለሁ። መልካም ጊዜ ይሁንላችሁ። ነገ ደግሞ ከቀብራራው ብሩኬ ጋራ እንገናኛለን ማለት ነው። እንግዲህ በሰላም በፍቅር ነገሮች ተስተካክሎ ለመገናኘት ያብቃል። ፍቅራቸው ግን ናፍቆኛል። ፍቅራቸውን ይመልስልን። መልካም ጊዜ ይሁንላችሁ ውድ ቤተሰቦቼ። እግዚአብሔር ሀገራችንን ሰላም ያደርግልን። ባይ ባይ።